ቀልቢ አልወደዱም። ስራው ጥሩ ነው ባዮ ባዮ ጥሩ ነው ባዮ ባዮ ጥሩ ነው። የሆነ የሚያሳዝነኝ ነገር አለ ግን፣ ቀልብሽ አልወደዱም ዝም ብለሽ ማለት ነው። በቃ ቅናት እኮ ነው። ችሎታው ቢኖረው ኖሮ ለምንድን ነው ከካናዳ ዜጎች ጋር፣ ነጮች ጋር ያልተወዳደረ? እንደውም እኮ ኮላብ በማድረግ ከተባለ ከማንም ሰው ጋር ኮላብ አያደርግም። በግሉ ነው የመጣው እዚህ ቦታም ቦታ ይሄን ሁላ ሚሊየን ፎሎወርስም ለማግኘት ራሱ ብቻውን እየሰራ ነው፣ እዚህ ቦታ ላይ ደረሰው። ሌሎች እንደውም እርስ በርስ ይተጋግዛሉ አይደለ? ሌሎቹ ቲክቶከሮች እርስ በርስ ኮላብ ያደርጋሉ። አሁን እንደምታዩትም እንደውም ሁሉም ለዩቲና ሲያገዙ ምረጧት፣ ያሁሉ ፎሎወርሳቸውን እየጠቀሙ ብሮድካስቲንግ ለምደረሱ ዌልካም ያለው ከካናዳ ትኬት ቆርጦ ስለመጣ ብቻ የተቃጠለች እኮ በሜዳ ምን ሆኗ ነው እንደዚህ። አንተን ነው እንትን አደራ የምሰጥ። ይሄ ማታ ማታ፣ እሺ እንትን ታደርጋለህ ከመተኛቷ በፊት እንትን ነው በትግረኛ ቪዲዮዎች በመስራት ሌሎችም እንዳለ ትግረኛ የሚችሉ ሰዎች ቪዲዮዎች በመስራት ዋንጫም ወደ ሀገራችን እናስገባ የሚል ቪዲዮዎች በመስራት ተበልጠናል። እኔ በተሸነፍክበት ሰዓት ለምንድ ነው ወደ ሃይማኖት ና ወደ ዘር የምትጠጋው? ይሄ የቲክቶክ ክሬቲቭ አዋርድ ነገር ሌላ ታሪክ ውስጥ ደግሞ ሌላ አጀንዳ ተስቦላችሁ ቲክታክ ክሬቲቭ አዋርድ። ሰላም ሰላም ጋይስ እንዴት ናችሁ? ልኛ ማን ሁሉ ሰላም፣ ሁሉ ተማም፣ ሁሉ ፒስ ነው። ዛሬም እንደተለመደው እንግዲህ ወቅታዊ ና ትሬንዲንግ በሆኑ ቪዲዮዎች ተገናኝተናል። ሰብስክራይብ ያላረጋችሁ ሰዎች ሁላችሁም ሰብስክራይብ እያደረጋችሁ ጀምሩ። ቀጥታ ወደ ቪዲዮ እንሄዳለን። ቆየችው ኩዩቴ በጣም ቤስት ልጅ ናት፣ ግን እኔ ደግሞ ጃኔ ብታሸንፍ ደስ ይለኛል። አበባ ስጡበት ጋይስ። አይነው አይነ መወዳደሪያ ተቻለ እዛ የነበረበት የማይወዳደረው እኔ ፖለቲከኛ ከተወዳደርኩኝም በቀድሞ የስራ ዘርፌ ነው የምወዳደረው። ከአክቲቪስቶች ከተባለ እንመጣለን። ከፌስቡክ ምናምን ካላች የመጀመሪያው የካናዳ ሲቲዘን ያለው። ሁለተኛ ነገር ደግሞ ችሎታው ቢኖረው ኖሮ ንድ ከካናዳ ዜጎች ጋ ነጮች ጋር ያልተወዳደረው ለኢትዮጵያ ስለገበረ ነገር ተምሯል፣ ጨርሷል ምን አርጓት ነው እንደዚህ የጠመደችው? አብያ ነው ስለሆነ አይደል ይወደቀው? ስለዚህ ጎ አውት፣ ጎ አውት፣ እኔ አልጣማኝም፣ ምኑም አልጣማኝም። ሶሪ፣ ምኑም አልጣማኝም። የሆነ ኢትዮጵያ ውስጥ ላሉት ቻንስ እንድትሰጥ ነው እፈልግ። እንደዛ ከሆነ ደግሞ ከውጭ ካሉት ይወዳደር እንጂ ከነምናም ጋር መወዳደር የለበትም። ኢትዮጵያ ውስጥ ካሉት ልጆች ጋራ መወዳደር የለበትም እሱ ምንድን ነው ኢትዮጵያዊነቱን እየካርሽ ነው? እንዲ አልገባኝም። ዜግነቱን እኮ የሰጠችው አስመሰለችው። እንዴት መሰለ፣ መወዳደር ካለበት አዶናይ ከነማን ጋር መወዳደር አለበት? መሰለ ውጭ ካሉት ሞት ቤቶች የሉም? ከነሱ ጋር ይወዳደር። ገባ? ኦኬ። ለዚህ ሀገር ይበዛባቸዋል እያለችን እኮ እኛ አልገባንም፣ አልተረዳናትም እንጂ ለዚህ ሀገር ቲክቶከሮች በጣም ይበዛባቸዋል በቃ በጣም ከነሱ በላይ ነው። እና አገር ውስጥ አይመጥንህም እያለችው ነው መሰለኝ። እንግዲህ እንደዛ እያለችው ነው በግልጽ እየተናገረች ነው። እንግዲህ እርዳታ ብሎ ስንት ሺህ ብር ተዋቶለት ተረፍቶ ምናምን ነገር ራሱን አስተካክሎ ከገባ ካለምንም እርዳታ ደግሞ ትዌንቲ ፎር አወርስ አይናቸው ላይ ላይት እየበራ ከቀራጭ ጋራ ከምን ጋራ ተደባድቦ እዚጋ ከደረሱ ልጆች ጋር አንድ ልታደርጋቸው በዚህ አይነት ማኛ መጠን እንወዳደራለን። በሙሉ ዘርቆ የገባው አዶናይን እንደዛ ነው የሚመስለኝ። ቅርታ አድርግልኝ፣ አይዶ ነው እኔ ቀልቢ አልወደደውም። ስራው ጥሩ ነው ባዮባዮ ጥሩ ነው ባዮ ጥሩ ነው። የሆነ የሚያሳዝነኝ ነገር አለ ግን። ግን ቀልብሽ አልወደደውም ዝም ብለሽ ማለት ነው። በቃ ቅናት እኮ ነው። እንደዚህ ምን ታደርጊያለሽ እንግዲህ። ታከሚው ደስታውን የሚያገኘው የኢትዮጵያን ስስ ብልት አግኝቷል። እነዚህ ድሃዎችን ፈልጎ ገባክ። በቃ አጭበ ድሃዎችን ሶስት ልጆችን ይፈልግና እና ቆይ አይርዳ እንደዛ እንዳይባል ብሎ እንዲ ምንድን ነው፣ እግረ መንገዱን እኮ ነው እየረዳ ያለው። እሱ ስራው እኮ አደለም ወይ ከኢትዮጵያ ህዝብ ገንዘብ ሰብስቦ እየረዳ አደለም ያለው፣ እንደ ሌሎች ቻሪቲ እንደሚሰሩት ሰዎች ማለት ነው። አብሮ ያብዳል። በራሱ ገንዘብ ነው እየሰጠ ያለው። ምንሽ ነው? ከዛ ታዋቂ ልጅ ጋር ሽጉጥ ይላል። የራሱ የሆነ ችሎታ አይታየኝም። ከጃኒ ጋም ስላለ ደግሞ በጣም ቅር ብሏታል። ሁሌ እናለቀሰ ነው እንደወደቀ ነው ብላ። ቤተሰቦቹ ባለሀብት ናቸው። ምንድን ነው የጎደለው? ይ እሱ የጎደለውን ነገር በእኛ ሊሞላ ይፈልጋል። በእኛ ልጆች አንገብግቦታል። የምር ከልቧ ማለት ነው። ምንድን ነው እንደዚህ ስለ ዘመጨነቅ የራሷ ጉዳይ። ኢትስ ማይ ኦፒኒየን ኢትስ ማይ ኦፒኒየን ገራርጠቀ ኒን ጃኒ መጣች ን ይመጣች ን የራሴን ኦፒኒየን ነው የምናገረው። አይ ዶን ኢንተረስት ይሄንንም። ምክንያቱም እሱ ሊወዳደር ይችላል። ችግር አይለብኝም። ያወዳደራችሁትም እናንተ ናችሁ። ግን ዝም ብጌ ሳይል የሆነ ቦታ ይጫናል፣ የሆነ ቦታ ይጠጋል፣ መውጣት ይፈልጋል የሆነ ነገር ያደረጋል። መታየት ይፈልጋል። ራሱን ችሎ ለምንድን ነው የማይሄደው? ራሱን ችሎ እንደ ማንኛውም ወንዶች ራሱን ለምን ችሎ አይሄድም? ምንድን ነው? ሰው ተደግፎ ነው የሚሄደው? አልገባኝም። እንደሁም ኮላብ በማድረግ ከተባለ ከማንም ሰው ጋር ኮላብ አያደርግም። በግሉ ነው የመጣው እዚህ ቦታ ይሄን ሁላ ሚሊየን ፎሎወርስም ለማግኘት ራሱ ብቻውን እየሰራ ነው፣ እዚህ ቦታ ላይ ደረሰው። ሌሎቹ እንደውም እርስ በርስ ይተጋገዛሉ አይደል? ሌሎቹ ቲክቶከሮች እርስ በርስ ኮላብ ያደርጋሉ። አሁን እንደምታዩትም እንደውም ሁሉም ለዩቲና ሲያገዙ፣ ምረጧት፣ ያ ሁሉ ፎሎወርሳቸውን እየተጠቀሙ እሷ ቦታ አርጉ እያሉ እንግዲህ ምርጫ ቅስቀሰው ላይ ያደረጉላት ነው ያሉት። ከዛም አልፎ ተርፎ ማለት ነው። እና እሱ ከማን ጋር ነው እንጃ። በቃ አሁን ከዣኒ ጋር፣ እሱንም ቅርብ ጊዜ ነው እንግዲህ ኮላብ ስላረገ ከአንድ ሰው ጋር በሰው ትከሻ ላይ ምናምን ትጠጋለ፣ እንደዚህ ይባላል እንዴ? ነውር እኮ ጭራሽ እሱን አምላክ የሆኑ አዘጋጆቹም መራጮቹም ሁሉም። እሱ ግን በማን ነው እዚህ ጋር ይወጣማት? አየ አንደኛ ውጭ መሄድ ከውጭዎች ጋር መኖር ትንሽ፣ በተፈጥሮም የሆነ የምትወስዳቸው ነገሮች አሉ። ከዛ ሁላ ሴቶች ለምንድነው ጃኒን ይመረጣት? እስቲ ንገሩ። ለምን ይመርጣል? ጃኒ ግን እኮ ሁሉነት በአምስት ገብቷል፣ ፎሎርስ በልጧል። እየነገሯት ነው እሱ አሰማውም እንጂ ይ ለምን ይመስላል? ለምን ስለሰራ ነው? ምንድን ነው የሰራው? ጎበዝ ጎበዝ፣ ከሌሎች የበለጠ ሰርቷል። አዎ ጎበዝ ልጁ፣ መናገር ደብሩት ነው። ከደናዋም የበለጠ ሰርቷል። ለምንድን ነው ወይኔ፣ የተቃጠለች እኮ በሜዳ ምንሆና ነው እንደዚህ? ለምንድን ነው የምትካተለው እንዲህ በሽታ ላይ ወደ ቅም ትርፉ እኮ እንደዚህ፣ ግን ምን ሆና ነው ብሮድካስቲንግ? ለምንድን ነው እሱም ዌልካም ያለው? ከካናዳ ትኬት ቆርጦ ስለመጣ ብቻ፣ አዲዳስ ስላረገ ብቻ? ምንድን ነው ኢትዮጵያ ውስጥ አዲዳስ ማናረግ ነው የሚመስላት? እንዴት ነው ነገሩ? ኦሪጂናል እንኳን አታውቁም። ለምንድን ነው እናንተን የማያስተናግደው ኢትዮጵያ ውስጥ ያለው ብሮድካስቲንግ ይሄ በየት ዩቲዩብ በሙሉ የተሰበሰበው ለምንድነው? እናንተ እናንተን የማይጠራው እናንተም ብቻ አይደል በቃ። የዚህችን ያለው አመለካከቷ ማለት ነው። አንዳንድ ሰው ግን ዝም ብሎ ታዋቂ የሆነው እግዚአብሔር። እንዴ ሌሎች ኢትዮጵያ ውስጥ ሀገር በቀል አፍሪካ ሲባል ደደብ ነው በነገራችን ላይ። በራሱ ሀገር በቀል ምሁሩን ትቶ ሰልባጁን ነው። ከዚህ በላይ ደደብ እና የለም እውነት ካሉስ አንተ ነው። አደራ የምሰጥ ይሄ ማታ ማታ፣ እሺ እንትን ታደርጋለህ ከመተኛታው በፊት እንትን ነው አበዛሁት መሰለኝ። ሶፍታለሽ እንደ ለቀለቀ በጣም እን ደስ ያለ አለ። አሁን ይሄ ለምን ቆዳሽ እንትን ሉስ ሉስ ነው የሚባለው በአማርኛ ለስላሳ እንዲሆን ያግዘዋል። ሶፍታለሽ ና እኔ በጣም እለያለሁ። የምር የሚያስመስል እንደዚህ እያደረገ የሚያስመስሉ ሰዎች አሉ። የምር ግን ከልቡ የሚያደርግ እና እያስመሰለ የሚያደርግ ሰው የምር ይለያል። አረ በስመ አብ ተው። ለዛ ነው ሰው ደግሞ ይለያል። ሰው ይለያል። በእውነት ዝም ብለው ይዳችሁ ኩሎችን አልጠቀም ለራሴ አሪፍ እንትን እያደረገ ነው። ጎበዝ ይሄኛው በዚህ ትምርት መቼ ነው የምትጀምሪው? እ? አሁንም እየሄደች ነው? አቋርጠች ነው የመጣችው? እኔ ጎበዝ ስራ ጀመረች በዚህ ጊዜ? እ? ጀግና ነች አንደኛ አይገርም? አዎ ለዛ ነው? ማርያም ስትይበት፣ ጀግና ጎበዝ። አንተ አሁን አክቲንግ እስኩል ደግሞ ብታስመዘግባት፣ አስበዋል የሌለ ታሬስ ጀግና ነች እኮ አልቃሻው ለሆነ ልጅ አድርሱልኝ። እሺ እንኳን ደስ አላችሁ። ተበልጠናል ማለት ነው። ምክንያቱም ደግሞ ዘር ወይም ብሔር መርጬ ቪዲዮ ባለመስራት ከሀያ ወይም ከሰላሳ በላይ ቪዲዮዎች በመስራት በትግረኛ ቪዲዮዎች በመስራት ሌሎችም እንዳለ ለትግረኛ የሚችሉ ሰዎች ቪዲዮዎች በመስራት ዋንጫም ወደ ሀገራችን እናስገባ የሚል ቪዲዮዎች በመስራት ተበልጠናል። እኔ ደግሞ እንደዛ አልጠበኩም ነበረ። በስራይ ነበር ትምህርት የሚያላችሁ ያሰኩት ምን ሰርቷል ቆይልች በስሬ አላለም እንዴ? አረብ እና ተፈር እንዴ እንደዚህ በማልቀስ ነው የታወቅከው። ባለፈው ምን ልጅ ምን እሺ ነው። አሁንም እኔ ቢያሸንፍ ችግር የለብኝም፣ ግን ምንድን ነው እንደዚህ ሁሌ ማለቃቀስ አይደብርህም እንዴ? አረብ በጣም ያስጠላል። እጭ ሁሌ በተሸነፍክ በት ሰዓት ለምንድን ነው ወደ ሃይማኖትና ወደ ዘር የምትጠጋው? ባለፈው ሴጅ ላይ ተሸነፍክ፣ ወደ ሃይማኖት ቀየርከው። አሁን ደግሞ ወደ ዘረኝነት እያልክ የሰራኸው ነገር ይሄ ሰርቻለሁ በል ይሄ ሰርቻለሁ በል ምንድነው ነው ለወጣቱ ያስተማርከ? ምንድን ነው ወይ ደግሞ ሞቲቬት ያደርከው ወጣት ማን ነው? አምጣው። ትግርኛ በመናገር ነው ዘረኝነት እንት እያልክ ያለው። ትግርኛ መናገር ማወቅ ያለብህ ነገር ማለት ነው ተወልጅ፣ ያደረኩበት ቋንቋ ነው ያሳደገ የማበረሰው ነው ማወቅ ያለብህ ነገር አንድ። ከዛ ደግሞ ማለት ነው ትግርኛ መስራው ነው የሚበዛው ወይስ አማርኛ እንዴ? ትግርኛ ለምን አትነ አትናገር በነበርኩበት አካባቢ ማለት ነው ለምን ነው ቻሌንጅ በትግርኛ የማትሰራው ትምህርት ማታስተመረው እየተባልኩ ምወቀስ ልጅ እኮ ነኝ። በአማርኛ እኮ ነው የምሰራው። ኦልሞስት ቪዲዮዎች አማርኛ ናቸው እኮ እንዴ ምን አለ። እናም ደሞ የተወዳደርክበት ማን ነው? አይ ሀገሬን አስጠርቻለሁ። በሞዴሊንግ ነው ያስጠራኸው አይደል? ሞዴሊንግ ደሞ ራሱ የሆነ ካታጎሪ መኖር ነበረበት፣ መዘጋጀት ነበረበት። ስፖርት ከሞዴሊንግ የሚያገናኘው ነገር የለም። ማወቅ ያለብህ ነገር እሺ። ሲቀጥል ምንድነው ለወጣቱ ያስተላለፍከው ትምህርት ምንድነው? ወይ ደግሞ ቻሌንጅ ምንድንነው የሰራው ማለት ሞቲቬት ያረከው በምንድን ነው? በምን ጉዳይ ነው? እስቴጅ ላይ መጣክ አለቀስ። አልቃሻ ባሸነፈ ቢሆን ሀገራችን ያስጠሩ በስፖርትም አሉ፣ እነደዳጊ ዳጊ አይነት ሰዎች እንደነ እስኬ አሉ፣ አሉ እንደነ ሚዛን ብቻ፣ በጣም ብዙ ሰዎች አሉ። እነሱ መግባት ነበረባቸው፣ እነሱ ያ በስፖርት ካታጎሪ የቲክታ ክሬቲቭ መግባት ነበረባቸው። ገባ እንደዛ ቢሆኑ እንኳን ኖሮ ብቻ ምንም አልልህም። ምን ምን ልበል? መጋፈጥን ልመድ፣ ፊት ለፊት ቻሌንጅን መጋፈጥ ተማር። እሺ፣ ልመድ። በተሸነፍክበት ሰዓት ወደ ዘር ሃይማኖት፣ ምናምን እያልክ መደባበቅ፣ መሸሸግ አቋርጥ። አይጠቅምም። ለጊዜው ሊጠቅም ይችላል፣ ችግር የለውም። ለቀጣይ ግን አይጠቅምም፣ ጭራሽ አይጠቅምም። ይህንን ማወቅ ያለብህ ነገር እሺ። ስለዚህ እኔ ምን እንደምል አላውቅም። ትግርኛ በመናገሪ እንደዛ ብላችሁ የምታስቡ ከሆናችሁ እኔ እንጂ አላውቅም ታውቃላችሁ። እንዴት ብዬ እንደመጣው ፍቅርም እንትን እያደረኩ ዲሲፕሊን እያስተማሩ የመጣው ልጅ ነኝ። ሪያሊቲው እንደዚህ ብዬ በመናገሪ ይቅርታ እንዳትይዙልኝ፣ እሺ። ይቅርታ በቃ ውስጤ መቆጣጠር እምቢ ስላለኝ ነው፣ እሺ። እና ይህንን ቪዲዮ ወደዛ ልጅ አድርሱለት፣ ወደዛ አልቃሻ የሆነ ልጅ አድርሱለት። ይህንን ቪዲዮ በደንብ አድርጋችሁ ይህ ልጅ እንደዚህ ተማሩ። ሲናገር ተናዱ። ሲናገር አይቼው አላውቅም። ምን ያህል ቢያናደው እንደሆነ አስቡት። ነገሩ ያናደዋል። ባሸንፍም ቢሸነፍም ኖርማል ነገር ነው። እሺ ኖርማል ነገር ነው። ብቻ እኔ አምናም ታስታውሳላችሁ፣ የ2024 እንዳልገባው ማለት ነው ህዝቡ ሸልሞኛል። ገባችሁ። ታውቃላችሁ ይህን ከአዳማ የተራያከልኝ ታስታውሳላችሁ። ይህንን ዳናይ ቤስ ኦፍ ዘ ቢዝነ ተብዬ እኮ እንትን ያደረግልኝ ህዝብ ሸልሟል። በሚል አሁንም ህዝብ ነው ሽልማት ሽ ወጣቱን ሞቲቬት አድርጋለሁ ብዬ ነው ማስበው። አሁንም እቀጥላለሁ እሱ ማለት ነው። እና አመሰግናለሁ። ይሄን ቪዲዮ በደንብ ይሄ የቲክቶክ ክሬቲቭ አዋርድ ነገር ሌላ ታሪክ ውስጥ ደግሞ ሌላ አጀንዳ ተስቦላችኋል። አንዳንድ ጊዜ ጅራፍ ራሱ ገርፎ ራሱ ጮሃል የሚባል ነገር አለና ይሄን ነገር በደንብ እመጣበታለሁ ማታ ማታ ጠዋት የሆነ ቪዲዮ በጣም ስሜታዊ ሆኜ ሰርቼ ነበረ። ያንን ቪዲዮ እንግዲህ ተመልክቶ በጣም ብዙ ሰዎች ደውላችሁልኛል። አንድ የገጠመኝ ገጠመኝ አለ። እሱንም እስቲ ከዚህ ቪዲዮ ጋር አያይዤላችኋለሁ፣ አጋራችኋለሁ። ያንን ጉዳይ ግን ነገ ጠዋት ማታ በደንብ ቪዲዮ ሰራበትና በማስረጃ ማነው፣ በምንድን ነው እየተመረጠ ያለው? የእውነት የሰራ ሰው ነው ወይ? ይሄ በነገራችን ላይ ከማለቃቀስ ጋር አይደለም። የሚገባንን ነገር ነው እየጠየቅን ያለ ነው። የሚገባን ነገር ማግኘት አለብን ብዬ አስባለሁ። ስለዚህ አንዳንድ ጊዜ ሰዎች ይሄ ቪክቲም ሜንታሊቲ ለመጠቀምና ማህበረሰቡን ለመሸወል የሚሄዱበት ጥረት በጣም የሚያሳፍሩ፣ የምሬ ነው የምንለው። ሰላም ሰላም፣ እንዴት ናቸው? በመጀመሪያ ይድረስ ይህን ልጅ ያኔ ሪስፔክትፉል በሆነ መንገድ እና ጀኖን በሆነ መንገድ ስናገረው ለሰደባችሁኝ እና ፔጄን ላዘጋችሁብኝ ሰዎች እውነት ትቆያለች እንጂ መምጣቱ አይቀርም። ያኔ በሃይማኖት ነበር። አሁን ደግሞ ሽንፈት መጎናጸፍ ሲጀምር በዘር መጥቷል። ነግሬያቸዋለሁ፣ ይሄ ልጅ ስፖርተኛ ሳይሆን ፖለቲከኛ ነው። ቲክቶክ ክሬቲቭ አዋርድ ላይ የፖለቲከኛ ካቴጎሪ ያለ አይመስለኝም። ስለዚህ እሱን ተው። እዚህ ፊልድ ላይ አንድ ሰው ኢንፍሉዌንሻል ነው የምንለው ለምንድን ነው ወይስ መቼ ነው? ባይ ዘ ዌይ እዚህ ላይ ከተጠቀሱት ውጭ ደግሞ ኢንፍሉዌንሻል በዚህ አመት ወይም ላለፉት ሁለት አመቶች ኢንፍሉዌንሻል ባዲ ቢልዲንጉን እንኳን ብናየው እነዚህ ሁለቱ አሉ። መታጨት የነበረባቸው ካላችሁኝ ማለት ነው። ግን በስነ ስርዓት ኢንፍሉዌንሻል የምንለው ሰው ምንን ማሟላት አለበት? መጀመሪያና መጀመሪያ እውቀት ነው። ሶሪኛ ማህበረሰብን መቀየር ነው። ሶስተኛ ከማህበረሰብ ጋር መግባባትና ሌላውን ማስተማር ነው። ይህን ደግሞ በጥሩ በቃ ምንትን በማትሉት መንገድ የሚጎናጸፈው ይሄ ሰው ነው፣ አሹ ቮቱ ራሱ ቆሞ አሁን ለአሹ ብትሰጡት ተመራጭ ነው። ፊትነሱን ላይ ኢንፍሉዌንሻል እና ዲፍረንስ ሜከር ብላችሁ ከሆነ ካታጎሪ ሪኳየርመንቱ ኢንፍሉዌንሻል እና ዲፍረንስ ሜከር ከሆነ አሹ ነው። የሰውን ህይወት እየቀየረበት ነው። ወጣቱን፣ አዛውንቱን እያስተማረበት ነው። ትራቭል እያደረገ እያስተማረ ነው ኢትዮጵያ ውስጥ። ስለዚህ ማነው ከሱ በላይ? ማን ነው ኢንፍሉዌንሻል የምትሉት? ብዙ ያልተጠቀሱ ልጆች አሉ። ግን አሁን ከተጠቀሱ ሰዎች አሹ አንዱና አንዱ ነው። ቮቲንግ አያስፈልገውም። እኔ ቮት አርጉለት አታደርጉለት ስላልኩ ምንም የሱን ክብር አይቀነሰውም፣ የሱን እውቀት አይቀነሰውም፣ ምንም አያደርግለትም። ግን እንደ አንድ ፊልዱ ላይ እንዳለ ሰው እና ሌሎችም ይመሰክሩለታል ብዬ መቶ ፐርሰንት የምናገረው አሹ ነው ሳይንስን የሰው ልጅ በምግብ አኳያ በስፖርቱ አኳያ በጤና አኳያ ሳይንስን ብሬክዳውን አድርጎ የእኛ ህብረተሰብ በሚገባው ቋንቋ ድልበር እያደረገ ሰርቨስ እየሰጠ ያለ ሰው ነው። ለዛሬ ያስኩላችሁ ቪዲዮዎች እንግዲህ እስካሁኖች ነበሩ። በቀጣይም እንግዲህ እንደዚሁ ትሬንዲንግ እና ወቅታዊ የሆኑ ቪዲዮችን ይዤላችሁ መጠ ይሆናል ማለት ነው። በቀጣይ ቪዲዮ እስከማገኛችሁ ቸርቆዩልኝ በባይ